መልሶ ለማቋቋም የእንስሳት ድጋፍ አደረገ። ድጋፉ ካሳለፉት ችግር ተላቀው መልሰው ለመቋቋም እንደሚረዳቸው የጦርነት ተጎጂ ወገኖች ገልጸዋል። ካሳሁን ኃይለሚካኤል ዝርዝር አለው። የሰሜኑ ጦርነት ሰላማዊ ዜጎች ላይ ጠባሳን ጥሎ አልፏል። በተለይም በአማራ ክልል በነበረው ወረራ ከቁሳዊና ከሰብአዊ ጉዳት ባሻገር ማህበረሰቡን ጥሪት አልባ አድርጎ እንዳለፈ በሰሜን ወሎ ዞን የአንጉት ወረዳ አርሶ አደሮች ያወሳሉ። በጦርነቱ ያው ጁንታ በመጣ ሰዓት ንብረት ነበሩኝ ያረባኋቸው የራሴ እና እነዛን ያው ከጥቅም ውጭ ስላረጉብኝ ወረት የለኝም ነበር። በጣም ችግር ነበር። ልጆች ልጅ አለችኝ፣ ሰባተኛ ክፍል የምትማር ህፃ ልጅ አለችኝ። እነሱን ራሱ ማሳደግ በጣም ከባድ ነበር። ያለውበት ሰፈሬ ጁንታ ምሽግ አርጎ የተቀመጠበት ቦታ ነበር። በዚያ ምክንያት እንስሳት እንደተዘጋ ከዚያ ዙንታ ቤቱን ገብቶ ያለ የሌለውን ልብስ እስከ ቤተሰቦች በሙሉ ልብሱ ቱ ላም ነበረችኝ አራት ላም ነበረችኝ፣ ሞተች። በዚያም ምንሽት የአካባቢው ማህበረሰብ ከእርሻ በተጨማሪ በእንስሳት እርባታ የሚተዳደር መሆኑን የገለጹት የአንጎት ወረዳ እንስሳትና አሳ ሀብት ልማት ማስፋፊያ ተጠሪ ጽህፈት ቤት ኃላፊ አቶ ደሞዝ ድንቁ አርሶ አደሩ የእንስሳት ሀብቱን በጦርነት በማጣቱ ለችግር መዳረጉን ነግረውናል። በጦርነቱ በነበረው ሰዓት በጎቹ ታርደውበታል። ፍየሎቹ በሬዎቹ ታርደውበታል። ኢብን ዶሮ ሳይቀር በልተውበታል። በተለይ በጦርነቱ የተጎዱ አርሶ ዋና መተዳደሪያው ይሄ ስለነበረ እጅግ ቸገር ነበር። ኤስኦኤስ የህፃናት መንደሮች የተባለ ግብረስናይ ድርጅት በሰሜኑ ጦርነት የተጎዱ ወገኖችን ለማቋቋም እየሰራ መሆኑን በድርጅቱ ሁሉን አቀፍ አደጋ ጊዜ ምላሽ ፕሮጀክት የሰሜን ወሎ ዞን አስተባባሪ አቶ ሙላት አንዳርጌ ገልጸዋል። አንጎት፣ ጋዞና ዋድላ ወረዳዎች ላይ በምግብ ዋስትናና በመተዳደሪያ ላይ እየሰራን ያለነው ድጋፍ ነው። ባለፈው ሰኔ ላይ 2482 ኩንታል የተለያዩ ዘሮችን በመስጠት 27905 አርሶ አደሮች ተጠቃሚ እንዲሆኑ አድርገናል። እንስሳቶቻቸው ያኔ በጦርነቱ ወቅት የተበሉባቸው የወደሙባቸው የህብረተሰቡ ክፍሎችን በጣም የዳህዳ የሆኑት በመምረጥ በ11 ሚሊዮን 774 ሺ ብር 100 የእርሻ በሬዎችን ለመቶ ሰዎችና 2500 የርብ በጎችን ደግሞ ለ500 የቤተሰብ ኃላፊዎች በተጠቃሚዎች አካውንት እያስገባን እነሱ በአካባቢ ባሉ ገበያዎች እየገዛልን ያለ ነው። ድጋፍ የተደረገላቸው ወገኖችም ችግራቸውን በዘላቂነት ለመፍታት እንደሚያግዛቸው ገልጸዋል። ኤስኦኤስ የሕጻናት መንደር ድርጅት አሁን ወደ አምስት በግ ገዝቶ በጣም ነው የማመሰግነው። ድርጅቱ ከአቅም በላይ ማለት ነው። በቃ አሁንማ በተሰጠውት እነዚህም በጎች በቃ ተስፋ አልቆርጥም። እስካሁን ተስፋ ቆርጬ ነበረ። አሁን ተስፋ አልቆርጥም። በጎቹን እያዋለድኩ እያለባው ለመጠቀም ሞክራል የ17 ሺህ ብር ድጋፍ አድርጎልኝ ከዚህ በኋላ ያው እነሱ በጎች ባሉት በጎች እያሳደኩኝ አይነቶቹን ሳላጠፋ በወላጆቹ ራሴን ህይወቴን ንቀይራለሁ ብዬ አሳቧልኝ። ያው መንግስት እንዲያደርግ እንዲያርግን ስንል አሁን ኤስኦኤስ በጁንታ የተጎዳ ማረሻ ያጣ ብሎ መጣልን። በአካውንቴ 3200 ብር ገባልኝ። አሁን በሬ ገዝቻለሁ። ተደስቻለሁ። እያረስኩኝ ይማርሰውን መጋዞ ምንም ማርሰውን እያረስኩ ለቤተሰቦቼ አመርታሉ የመልሶ ማቋቋም ስራው ቀጣይ መሆኑን የገለጹት አቶ ሙላት አንዳርጌ ድርጅቱ ትምህርት፣ ጤናና ስነ ልቦና ግንባታ ላይ አጠናክሮ እንደሚሰራ ጠቁመዋል። ቀጣይ ደግሞ ጤና ጣቢያዎችን በመድኃኒት መደገፍ፣ ትምህርት ቤቶችን በመጽሐፍ ግዢ ላይ ነው ያለ ነው፣ እንደግፋለን። ከምንም በላይ በስነ ልቦናው በተለይ የልብ ስብራት አለ በርካታ። እሱን ስልጠና በመስጠት ሰጥተናልም፣ በተሰጠውንም ድሞ የበለጠ ፍርስ ላይ በማድረስ እነዚህም የሰራናቸውን ስራዎች እየተከታተልን ቀጣይነት እንዲኖራቸው ለወረዳው ሕዝብ ማስረከብ ነው ፍላጎታችን።